አንጋፋዋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት መለየቷ ተሰምቷል ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት ተለይታለች አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያም ነበረች። በተለይም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወንም አድናቆትን አትርፋለች ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩ አንጋፋ ከያንያን መካከልም አንዷ ነበረች። ከቲያትር በተጨማሪ በርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿ፣ ለወዳጆቿ እንዲሁም ለመላው ለኪነ ጥበብ ቤተሰብ መጽናናትን እንመኛለን። አርቲስት ፍሬሕይወት ባሕሩ ጣሊያን ሰፈር ተወልዳ ያደገችው አርቲስቷ እሷ ያለችበት ቦታ ሁሉ ሳቅና ጨዋታ አይጠፋም የሚባልላት ተወዳጅ አርቲስት ነበረች። ትምህርቷንም የተከታተለችው አጋዚያን ትምህርት ቤት ነበር። የብዙ ድር ሙያ ባለቤት የሆነችው አርቲስቷ ገና በልጅነቷ አክሮባቲስት ነበረች። እንዲሁም በሩጫውና በእግር ኳሱም ትሳተፍ እንደነበር ትገልጻለች። ስለ ትምህርት ቤት ትዝቷም ስትናገር በአክሮባቱም በሩጫውም በእግር ኳሱም ስለመሳተፍ በነፃ ነበር የምማረው ክፍያ አያስከፍሉኝም ትላለች አርቲስት ፍሬሕይወት ወደ ሀገር ፍቅር ቲያትር ቤት የገባችበትን አጋጣሚም ስትናገር በትምህርት ቤት ጥሩ እንቅስቃሴ ስለነበረኝ ሀገር ፍቅር ማስታወቂያ ሲያወጣ ሄጄ ተወዳደርኩኝ። ከ300 በላይ ተፈታኞች ነበሩ። ከእነሱ መካከል ያለፉት ሰባት ሴትና አምስት ወንድ ነበርን። ከነዛም ውስጥ አንዷ እኔ ነበርኩኝ በማለት በሁሉም ዘርፍ እሳተፍ ነበር ስትል ነው የገለጸችው። በሀገር ፍቅር ቲያትር ቤትም በውዝዋዜ ነበር መጀመሪያ የተቀጠረችው። ጎበዝ አክሮባቲስትም ነበረች ይላሉ የቅርብ ወዳጆቿ። ከዛም እድሜ የገፋ ሲል ወደ ቲያትሩ ተቀላቀልኩም ትላለች አርቲስቷ ስትናገር። በርካታ ቲያትሮችን በሀገር ፍቅር ቲያትር ቤት ተጫውታለች። ከሰራቻቸው ቲያትሮች መካከልም ቀዩ ማጭድ፣ ታጋይ ሲፋለም፣ የፊት ድፍ፣ የፕላስቲክ ህንፃ፣ ረመጥ፣ የቀለጠ መንደር፣ የቆሰሉ ምሽጎች፣ ነቃሽ፣ ፎርፌ ድንቅ ብቃቷን ካሳየችባቸው ቲያትሮች መካከል ጥቂቶቹ ናቸው። በርካታ ፊልሞችንም ሰርታለች። መፈንቅለ ሴቶች፣ አሞራው፣ ጉራማይሌ ከብዙ ጥቂቶቹ ናቸው። እንዲሁም ደግሞ እያንጓለለና እጅግ እጅጋየሁ የተሰኘው ሙዚቃ ላይ በቪዲዮ ክሊፕ በመሳተፍ የሰዎችን ቀልብ የሳበችበት ስራ ነበረ። አርቲስቷ ለሀገራችን የኪነ ጥበብ ዘርፍ በርካታ ስራዎችን አበርክታለች። ለእሷን በርካታ ሽልማቶችን አድርጋለች። እንግዲህ የመኖር የተጻፈላት ዘመን እስከዚህ ሆነና ህይወቷ በዛሬው ዕለት አልፏል። እኛም ለወዳጅ ለዘመዶቿ፣ ለኪነ ጥበብ አፍቃሪያም በሙሉ ለአድናቂዎቿ መጽናን ከልብ የመነጨ መጽናናትን እንመኛለን። ነፍሷን ከደጋጎች ጎን ያስቀምጥልን እንላለን። እንደዚህ አይነት እውነተኛ ታማኝና ፈጣኝ መረጃዎች እንዲደርሷችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አብራችሁን ስለቆያችሁ እናመሰግናለን።